እኔ ሌላ ነገር ምን አደርግ? አይደለም፣ ምንም አልሰራሁኝም። ሀይሚ ዛሬ ተገኝተሻል ማለት ነው፣ እና ጋሼ በከባዱን እየተቆጥሽ ማለት ከቡርኬ ጋር ሆነው። ሰላም፣ ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ምሽት፣ ሁሉ ነገር ሰላም፣ እኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው ቆይታችሁ ሁሉ ሰላም ነው፣ የኔ ምርጦች፣ የኔ ምርጣ ምርጦች፣ የኔ ፎንቃዎች፣ የኔ ሁሉ ነገሮች ማለት ነው። እና ለቤተሰቤ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ያው ዛሬ ጋሼ ታውቃላችሁ፣ ጋሼ ራሱ ኃይለኛ ፕራንክ አድራጊ ናቸው እና የእውነት ጋሼ እና እኔ ራሱ አንድ ላይ ቲዩን ብንሰራ ያዋጣናል ብዬ አስባለሁ ማለት ነው፣ ግን እንደ ሐሳብ ለምንድን ነው ጋሼ ዩቲዩብ ማይከፍቱት? ጋሼ ኢትዮጵ ከብቶ ማለት ነው። ከማሚ ዋጋ ማለት ነው። በጣም በጣም ከባር ነበረ የሚሆኑ ማለት ነው። ያው ዛሬ ጋሼና ብሩኬ ተገናኝቶ ነበረ ማለት ነው። መጀመሪያ ጋሼ ጋሼ ሰው አክባሪ ማለት በቃ አክብረው ማን አንዳንድ አባት ቢሆን ማለት ነው፣ እውነት ለመናገር እንዴ ልጄንማ በሞት ፕራንክ አላደርግም፣ እንዴ እንድትበሳጨይብኝማ አልፈልግም፣ ምናምን ይል ነበር ይሉ ነበረ ማለት ነው። ግን ጋሼ እንደዛ አላሉም። አረ ችግር የለውም እላታለሁ፣ እቆጣታለሁ፣ ምንም ችግር የለውም በእኔ ጣለው እንዳታስበን ፕራንክን ለማድረግ ምናምን ብለው ተመካክረው ዶልተው ምናምን ነው። እና ያው በዛ አጋጣሚ ጋሼ ስለ ሀይሚ ሲናገር ነበረ የሀይሚን ጦርነት የዋህናት በጣም መልካም ሰው ናት ውስጧ ምንም እንዳሌላት ጎበዝ ታታሪ እንደሆነች በጣም ተናግረው ነበር። እና ስርዓት ያላት ልጅ ናት ብለው ተናግረዋል። ብዙ ጊዜ ይሄ የሁላችንም ቤተሰብ ጋር ያለ ነው። እኔ እኔ ጋር ብቻ ሳይሆን ሁላችንም ጋር ነው። የፈለገ ጥሩ ብናደርግላቸው ምንም በቃ መልካም ብናደርግላቸው ቤተሰብ እኛ ፊት ልጄ እኮ ጥሩ አይደለችም፣ ልጄ እንዲህ አይደለችም ብሎ ቢሞቱ አያመሰገኑንም። ለምን እንደሆን አላውቅም፣ ግን ዙር ስትል ወይኔ ያለሷ ኮን ያልኖርኩትን ኳለሷ ጋሼም ብያት አላቅም ብያት አላቅም ግን በጣም በጣም በጣም ከስራ እንኳን ስመጣ ተንሰፍስፋ በቃ ቡናው ቤቱ በቃ ምግቡ አይቀር ስታቀርብልኝ አሉ ማለት ነው አንጀቴ ይሄ ሁሉም ጋር ያለን ለምን እንደሆነ ታውቃላችሁ? እውቀት ብዙ ጊዜ ይሄ አብሶ ኢትዮጵያ እንደ ያሉ አባት እናት ጋር ነው የኔ ማዘድቀም አለ ስንነግራቸው ይሰንፋሉ። ጎበዝ ጎበዝ ጎበዝ እየተባሉ ከመጡ ይሰንፋሉ። ምናምን በቃ ስ እኛ የምናደርገው ነገር እንደማይወዱ ነው የሚወዱት። በቃ ይሄ ሙን ምን ለዚህ ይላሉና ጋሼም እንደዛ ነው ያደረጉትና ኑኑን አልነግራቸው ይሰንፉብኛል፣ ይበላሹብኛል ብዬ ምናምን አሉ። ከዛ በቃ ያው ፕራንኩ ቁጣ ነው። አሁን ሀይሚ ቡታ አዲስ አበባ አደለ የሚኖሩት ከቤተሰብ ተለተው ቡታ ጅራ እንድትቀር ያው ብሩክን እንደማትሰማው እንደማትታዘዘው፣ ብሩክን ካልታዘሹ ካልሰማሹ አዲስ አበባ ምትይጁ ምን ጥቅም አለ? እኔ ለብሩክ ሃላፊነት ሰጥችዋለሁ። ለዛ ከአቅሜ በላይ ሆናለች ጋሼ፣ እኔ ሃላፊነት መሸከም አልቻልኩም ብሎ ነው ከብሩክ ጋር ተመካክረው ሀይሚን እንትን ያደርጉት ማለት ነው እና ብሩቅ በጣም ይሳሳላት አለ ሀይሚ ማለት ነው እና ሲቆጧት፣ ቀስ ብዙ አይደለም ጋሼ፣ ትንሽ ነው የሚሄዱባት፣ ብዙ አይደለም ምናምን ይላል ማለት በቃ። ተደወለላት ምናምን ይህን እሷማ ሌላ ሰው ነው ብላ ትልቅ ሰው ነው እሷ ይመሰላት ከሱ ቤተሰብ ጋራ ብዙ ጊዜ ያው የፍቅረኛ ቤተሰብ ምናምን ሲሆን እናከብራለን፣ ለምን እንደሆነ አላውቅም። ቶሎ ልመጣለን ማለት ነው። እሷማ እንደ ብድሮ ብሩኬ ከሌላ ሰው ጋር ትልቅ እንግዳ አለ ስትባል ሸከተፍ ሸከተፍ እያለ ቶሎ ብላ መጣች። ሌላ ቅም ቢሆን ታስጠብቋል። አንዴ ጸጉሬን አንዴ በዚህ ጋር ትናንት ስፖርት ስትለው ማለት ነው። እና እንዴ እንዴት ቶሎ መጣሽ? ከዛ ጋሼን ስታየው በቃ አላመነችም በጭራሽ ማለት ነው። ለምን ብቻውን እንደዚህ ያገኛል ብላ አላሰበችም። እውነት ለመናገር ማለት ነው እና ዘስፔንስን የሆነች በቃ ቆማ ራሱ ከኋላ ጋር ማየት ሁሉ ጀመረች። እንደ ጋሽ የኔ አባት ነው አይደለም በቃ እና ደሞ እኮ የእሷ ማለት በጭራሽ ብሩክ ይፈራል ብላ ስለምታስብ ነው ያልጠረጠረችው እንጂ ባለፈው እኔ ነግሪያት አለው ላ እሰራልሻለሁ፣ ከጋሽ ጋር ሆኜ ምናምን ስል በጭራሽ ብራንክ ካታደርገኝ ምናምን ብላ እየዘወተች ነበረ ማለት ነውና፣ ያው ብሩክ ግን አስቦ አቅዶ ነው ይሄን ነገር ያደረገው ማለት ነውና፣ የሀይሚ አለመጠርጠር ያው ይፈራል ይፈራል። በቃ ያው ጀስት እኔ ካለው ትንሽ ፈታ ይላል የማለቷን ነገር ነው እንትን ያለችው እንጂ ፈርታ አይደለም እና ያው ብሩኬ ተሳክቶላል። እውነት አግኝታ ብሩክ ግን ሰሞኑን አልተቻለም፣ በቃ አልተቻለም። ፕራንክ በመስራት ማለት ነው እና ግን ከፍጼ ጋር ተመካክረሽ ሀይሚ ይህን ያደረገሽን እጥፍ አርገተሽ መልሽ ማለት ነው እና ያው ቁጣ በቃ በጣም ነው የተቆጧት። ደነገጠች። አንድ በቃ እውነትን የመሰላት እውነት የመሰላት እንዴት እንደሆነ ታውቃላችሁ። በቃ አባቷ ነው፣ ምን ያህል ባጠፋ ነው፣ ምን ያህል ባደርግ ነው ምርር ብሎ ለጋሼ የተናገረው። በቃ ቁጭት ብሏታል። በቃ ፊቷ ሁሉ ፊት መስሏል ማለት ነው እና በጣም በጣም በጣም በጣም ኔ እንትን ያለች የደነገጠችው፣ እንዲህ አረጋሽኝ እኮ ምንም አላደረግኩም። እንዴት አንተ በሱ በቃ ብሩክ ብቻህን፣ እኔ እንጃ ይህ ነገር ግን መጨረሻ ላይ ፕራንክ ነው ሁላችሁ ባነግሩ ምናምን ብሩክ አልቆልህ ነበር አልቆልህ ነበር የእውነት አልቆልህ ነበር ማለት ነው እና የእውነት በቃ ደስ የሚል ነው። በቃ እንዴ፣ ግራ ገባት በቃ ምን ባደርግ ነው ብሩኬን በቃ እና ትቀሪያለሽ፣ ቦታችራ ትቀመጫለሽ እዚህ በቃ አዲስ አበባ አትሄጂም፣ ብሩክም እቃሽን ልክልሻለሁ ምናምን ሲላት ማለት እንደ በቃ ግራ ገባት፣ የምታወራ ሁሉ ጠፋባት ማለት ነው። እኔ ብዙ ብቻዬን ብቻዬን ብታጅራ ሁሉም እዛ አዲስ አበባን ያሉት እኔ ብታጅራ ምን አደረጋለሁ ብቻዬን ልታለቅ ስሉ ደረሰች ማለት ነው እና የኔ እናት እንዴት እንዳሳዘነችኝ በቃ ጭንቅ ውሏታል ማለት አትጮ፣ ነገር አባቷ ነው። ብሩክን እንደፈለገ አትናገር አባቷን በቃ ምን ትበል ግራ ገባት ማለት ነው እና ብሩክ ደግሞ ስቅቅ እያለ በቃ እየተሳቀቀ እየተሳቀቀ ነው ሲያናግራት ራሱ ቀስ እያለ በመሀል ሳቁ ራሱ እየመጣ ነበረ ግን ሀይሚ ልብ ብላ አላየችም ብሩክን ልብ ብላ አላየችውም እንጂ ሳቁ ሁሉ መቶ ነበር ብሩክ ማለት ጋሼ ግን የእውነት ለመናገር ፊታቸው ኮስተር ሲሉ ሲጫወቱም ሲስቅም አንድ አይነት ፊት ነው ያላቸው ኮስተር ብለው ነው ሲያወሩ የነበረው ትቀሪያለሽ ትቀሪያለሽ ልጁን በቃ ከአቅሙ በላይ የሆነች ነው። አልታዘዝም ብላኛለች። ቡን የተናገረው ስሞታ ያቀረበው በቃ ኮስተር ብለው በቃ ሲያወሩ ማለት ነው። እና ያን ነው በቃ ደስ ይል ነበር። እና እየሳቀ በቃ መጨረሻ ላይ ያው አባት አይደሉ ይሰፋሰፋሉ ማለት ነው። አስጨነቀ ግን ብሩኬ። በዚህ አጋጣሚ የልጅ አዋቂነት ምን እንደምልህ አላቅም። ያው በስተ መጨረሻ ኦልሬዲ ፕራንክ መሆኑ ተነገራት ምናምን። ብዙም አልተናደደችም እንጂ ደስ ብሏታል። ፕራንክ ነው ስትባል ማለት ነው። ያ ፎቶ ለፊቷን እንደዘፈዘፈችው አይደለም። እውነት ለመናገር በሰላም አልቋል። ብሩኬም ለጋሼ በጣም ቆንጆ ሽቶ አምጥቶላቸዋል፣ ሰዓት አምጥቶላቸዋል። እግዚአብሔር የባርክ የእውነት አንዳንድ ጊዜ መባረክ ነው። በቃ ሌላ ምንም አለላቸው፣ በጣም መረቋቸው። በጣም በትልቅ ሰው መመረቅ በጣም መታደል ነው እና ብሩክ ይሄን ቤተሰብ አጥብቀ ከያዝ ከእንደዚህ ዓይነት የመሰለ ቤተሰብ ስለተቀላቀልክ የእውነት በጣም ክብር ያላቸው ሰዎች ናቸው። ለሰው ልጅ ማለት ነውና ንግግራቸው ራሱ ደስ ይላል። እኔ እንደ ልጅ ንማይክ እንዴት እንደምወደ በቃ ፈራ እግዚአብሔር ያለክነ በቃ ሲጀመር ብሩክ የሰው ልጅ አስተዳደጉ በቃ የወስነዋል። ብሩክ እናትናት ናት ያሳደገችው እና እናት ስላሳደገችው ያቃል በቃ ክብርን ጥግን ያቀልና ጋሽም እንደዛ ነው። እና ሀይሚም ደግሞ ታውቋለች። ለዛ በቃ ደስ የሚሉ በቃ በጣም ደስ የሚሉ ቤተሰብ ናቸው። እና እኔ በጣም ደስ ያለኝ ብሩኬም እግዚአብሔር ይባልክ ይሄ ልቦናና አይቀይርብህ። መርቀውታል። አትጣ አንተ የምትፈልገውን አይወት ነው ይህ ትኖራለ። ከዚህ በላይ ምርቃት ምን አለ? የፍቅረኛ አባት እንዲህ ሲመርቅ ማለት ነው። እና መታደል ነው።